ሰላም ሰላም፣ ጤና ይስጥልኝ። አጫጭር የስፖርት መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር መረጃዎች ቶሎ ቶሎ እንዲደርሷችሁ ደግሞ የደወል ምልክቷንም መጫናችሁን እንዳትዘነጉ። በቀጥታ ወደ መረጃዎቹ ሄደላቸዋለሁ። አብራችሁኝ ቆይታ አድርጉ። የአርሰናሉ ዴቪድ ራያ እና የኖቲንግሃም ፎረስቱ ማትሴልስ እያንዳንዳቸው 13 ክሊን ሺት በማስመዝገብ የዘንድሮውን የፕሪሚየር ሊግ የወርቅ ጓንት በጋራ አሸንፈዋል። ራያ በ202324 የወርቅ ጓንት ካሸነፈ ከ12 ወራት በኋላ ለሁለተኛ ጊዜ በማሸነፉ በዓለም እግር ኳስ የምርጥ ግብ ጠባቂነት ዝናውን ማስቀጠል ችሏል። ግብ ጠባቂው በ202324 የውድድር ዓመት 16 ክሊን ሺት ማስጠበቁም አይዘነጋም። ማትሴልስ በበኩሉ በዘንድሮ የውድድር ዓመት የፎረስት ስኬት ታላቅ አካል ሲሆን ቡድኑ ከፕሪምየር ሊግ የመውረድ ስጋት ወጥቶ ወደ አውሮፓ መድረኮች እንዲመለስ አስችሏል። ይሁን እንጂ በመጨረሻው ጨዋታ በቼልሲ መሸነፋቸውን ተከትሎ በቀጣዩ የውድድር ዓመት በአውሮፓ ሻምፒየንስ ሊግ ላይ የመሳተፍ እድላቸው ቢያበቃለትም በኮንፈረንስ ሊግ ላይ መሳተፍ እንደሚችሉ ግን አረጋግጧል። ለዚህ ደግሞ ማትሴልስ ከፍተኛ ሚና መወጣቱ ነው የተዘገበው። አርሰናሎች የሮድሪጎ የዝውውር ጉዳይ እንደማይሳካ ካረጋገጡ በኋላ ወደ ብራይተኑ የክንፍ መስመር ተጫዋች ካውሮ ሚቶማ ፊታቸውን ማዞራቸው ተገልጿል። ጃፓናዊ ኮከብ ለብራይተን ለበርካታ ወቅቶች ቁልፍ ተጫዋች ሆኖ የቆየ ሲሆን በዘንድ የዝውር የዝውውር መስኮት ክለቡን ሊለቅ እንደሚችል ይነገራል። እንደ ስካይ ጀርመኒ ዘገባ ከሆነ አርሰናል የ28 ዓመቱን የግራ ክንፍ ተጫዋች ለማስፈረም ከባየር ሙኒክ ጋር ይፎካከራል ተብሏል። በተለይም የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የሪያል ማድሪዱን ሮድሪጎን ለማስፈረም ጥረት አድርገው የነበረ ሲሆን የተጫዋቹ የደሞዝ ጥያቄ ለዝውሩ መሳካት እንቅፋት እንደሆነ መዘገቡ ይታወሳል። በመሆኑም አሁን ላይ ፊታቸውን ወደ ብራይተኑ ካውሩ ሚቶማ ስለማዞራቸው ነው የተነገረው። አርሰናል ከራፋኤል ሊያዎ ጋር ንግግር ማድረጋቸው ተሰምቷል። መድፈኞቹ ከፊታችን ሰኔ አንድ በሚከፈተው የዝውውር መስኮት የፊት መስመራቸውን ለማጠናከር እንደሚፈልጉ የሚታወቅ ሲሆን የመሀልና የክንፍ አጥቂ ለማስፈረም ጥረት እንደሚያደርጉ ይጠበቃል። ፉት መርካቶ እንደዘገበው የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከኤሲ ሚላኑ ኮከብ ራፋኤል ሊያዎ ጋር ተገናኝተው ንግግር አድርገዋል ብሏል። የ25 ዓመቱ ተጫዋች በአርሰናል የዝውውር ራዳር ውስጥ እንደሚገኝ ፉት መርካቶ የዘገበ ሲሆን ሚላን ለተጫዋቹ የሚጠይቀውን የዝውውር ዋጋ ወደ 67 ሚሊዮን ፓውንድ ዝቅ አድርገዋል ብሏል። ማቲያስ ኩኛ ከማንቸስተር ዩናይትድ ጋር የአምስት ዓመት ኮንትራት ለመፈራረም መስማማቱ ተገልጿል። እንደ ቶክ ስፖርት ከሆነ አጥቂው ከክለቡ ጋር በግል ጉዳዮች የተስማማ ሲሆን፣ በሚቀጥለው ሳምንት የተጫዋቹን የውል ማፍረሻ 62.5 ሚሊዮን ፓውንድ ለመክፈል ከወልቭስ ጋር ይነጋገራሉ ተብሏል። ተጫዋቹ ቀያዮቹን ሰይጣኖች ከተቀላቀለ በኋላ ከዚህ በፊት የማርከስ ራሽፎርድ የነበረውን አስር ቁጥር መለያም እንደሚለብስ ተረጋግጧል። በሚቀጥለው ዓመት በአውሮፓ ሻምፒየንስ ሊግ ተሳታፊ መሆናቸውን ያረጋገጡት ቼልሲዎች የክሪስታል ፓላሱን የመሃል ተከላካይ ማርክ ጌሄን ለማስፈረም ፍላጎት እንዳላቸው ተሰምቷል። እንደ ፉትቦል ኢንሳይደር ዘገባ ተጫዋቹ በክሪስታል ፓላስ የሚያቆየው ኮንትራት ከአንድ ዓመት በኋላ የሚጠናቀቅ ሲሆን በዚህ ክረምት ክለቡን ሊለቅ ይችላል ተብሎ ይጠበቃል። ባለፈው በጥር የዝውውር መስኮት ቶተንሃም ተጫዋቹን ለማስፈረም ሰባ ሚሊዮን ፓውንድ አቅርቦ የነበረ ቢሆንም ዝውውሩ ሳይሳካ መቅረቱም ይታወሳል። ነገር ግን በዚህ የክረምት የዝውውር መስኮት ከዚህ ባነሰ ዋጋ ሊሸጥ እንደሚችል ነው ፉትቦል ኢንሳይደር የዘገበው። አሌሃንድሮ ጋርናቾ በዚህ ክረምት ማንቸስተር ዩናይትድን ይለቃል ተብሎ ይጠበቃል። አሰልጣኝ ሩበን አሞሪም የክንፍ አጥቂው አዲስ ክለብ እንዲያፈላልግ እንደነገረው የተዘገበ ሲሆን አሰልጣኙ በበኩሉ ክለቡን እንደ አዲስ ለመገንባት እቅድ እንዳላቸው ተገልጿል። ቴሌግራፍ እንደዘገበው የጣሊያኑ ክለብ ናፖሊ ጋርናቾን ለማስፈረም ፍላጎት ያለው ሲሆን ነገር ግን ማንቸስተር ዩናይትድ የለጠፈበት የ60 ሚሊዮን ፓውንድ የዝውውር ዋጋ ችግር ሊሆን ይችላል ተብሏል። ሊቨርፑሎች የሚሎስ ከርኬዝን የዝውውር ሂደት በቅርብ ቀን እንደሚያጠናቅቁ ተስፋ አድርጓል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሊቨርፑል ከቦርኒሞዝ ጋር እየተወያየ ሲሆን በቅርቡ ከስምምነት ላይ ይደርሳሉ ብሏል። ኬርኬዝ የአርነስሎቶን ቡድን ለመቀላቀል የግል ጉዳይ ችግር አይደለም ሲል ነው ፋብሪዚዮ ሮማኖ የዘገበው። የጀርመኑ ክለብ ባየር ሙኒክ የክሪስታል ፓላሱን ኤቤሬቺ ኤዜን ለማስፈረም ፍላጎት እንዳላቸው ተሰምቷል። በቅርቡ ፍሎሪያን ቨርትስን በሊቨርፑል የተነጠቁት ባቫሪያ ነው ኤቤሬቺ ኤዜን ቀጣይ ኢላማቸው አድርገዋል። ሚረር እንደዘገበው ባየር ሙኒክ ከፍሎሪያን ቪርትስ በኋላ አሁን ላይ ፊታቸውን ወደ ኤቤሬቺ ኤዜ ያዙረዋል ብሏል። በተጨማሪም ተጫዋቹ ከእንግሊዝ ትላላቅ ክለቦች ጋር ስሙ እየተነሳ ሲሆን፣ ለአብነት ማንቸስተር ሲቲ እና ቶተናም ተጠቃሾች ናቸው። ሊቨርፑል ለፍሎሪያን ቪርትስ ዝውውር ያቀረበው የመቶ ሚሊየን ዩሮና ተጨማሪ አዶንስ በባየር ሊቨርኩሰን ተቀባይነት ማግኘቱ ተረጋግጧል። ስምምነቱን በፍጥነት ለማጠናቀቅ የክለብ ከክለብ ውይይት ዛሬ መጀመሩን ፋብሪዚዮ ሮማኖ ዘግቧል። የሁሃያ ሁለት ዓመት ጀርመናዊው ባለፈው የውድድር ዓመት የቡንደስሊጋው የዓመቱ ምርጥ ተጫዋች ተብሎ መመረጡ የሚታወስ ሲሆን ሊቨርኩሰን ያለምንም ሽንፈት የቡንደስሊጋውን ዋንጫ እንዲያሳካ ከፍተኛ ሚና መጫወቱ የሚታወስ ነው። ሊቨርኩሰን በበኩሉ ቪርትዝን እና በቅርቡ በነፃ ዝውውር ባየር ሙኒክን የተቀላቀለውን ጆናታን ታህን ለመተካት እንደ ሃርቪ ኤሊየት እና ጃራል ኳንሳ ያሉ የሊቨርፑል ተጫዋቾችን እየተከታተለ ሲሆን ነገር ግን እነዚህ እንቅስቃሴዎች በተናጠል የሚደረጉ እንጂ ከቪርትስ ጉዳይ ጋር ግንኙነት እንደሌላቸው ተገልጿል። ለዛሬ ያስጉላቸው አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉ ሰብስክራይብ እያደረጋቸው እያደረጋችሁ ቤተሰብ ሁኑ። በድጋሚ በሌላ መረጃ እስከምንገናኝ ሰላማችሁ በያላችሁበት ይብዛ። ባይ ባይ።